ለዘመናት የቃል ኪዳኑ ታቦት ከታሪክ ታላላቅ እንቆቅልሾች አንዱ ነው። አሁን አዲስ የተገለጡ የሲአይኤ ሰነዶች ኢትዮጵያ ውስጥ የሚገኝበትን ቦታ ይፋ አድርገዋል። ግን ዓለም ለምን በታቦቱ ተጨነቀ? በመጽሐፍ ቅዱስ መሠረት ታቦቱ በእግዚአብሔር ትእዛዝ የተሰራ ሲሆን የአይሁድ እምነትና እጅግ የተቀደሱ ንዋያ ቅድሳትን ተሸክሟል። አስርቱ ትእዛዛት የተጻፈባቸው የድንጋይ ጽላቶች በጣም ኃይለኛ ነበር ተብሎ ሲነገር ሰራዊቱ በሙሉ በፊቱ ተንቀጠቀጡ፣ እና ሳይገባቸው የነኩትንም ወዲያውኑ ጠፉ። ከዚያ በኋላ ግን ጠፉ። አንዳንዶች የሰለሞን መቅደስ አንዳንዶች የሰለሞን ቤተ መቅደስ ከመፍረሱ በፊት ተደብቆ ነበር ይላሉ። ሌሎች ደግሞ እንደተሰረቀ እንደጠፋ ወይም ወደ ሌላ ግዛት እንደተወሰደ ያምናሉ። አሁን አንዳንዶች ታቦቱ በኢትዮጵያ ውስጥ ከሶስት ሺህ ዓመታት በፊት በላይ ተደብቆ የቆየ ሲሆን በውጭ ያሉ ሰዎች እንዲያዩት በማያውቁት በሚስጥር ጠባቂዎች ተጠብቆ ቆይቷል። በቅርቡ ደግሞ የሲአይኤ ዶክመንት ሳይኪክ ሰላዮችን በመጠቀም ታቦቱን ለማግኘት የተደረገ ያልተለመደ ሙከራ አሳይቷል። ግን ይህ እውነት ነበር ወይንስ ሌላ ያልተሳካ ተልእኮ? የዓለም ሀያላን መንግስታት ሚስጢራዊ ማህበረሰቦችና የስለላ ድርጅቶችስ ለምን ይፈልጉታል? እና ኢትዮጵያ ለዘመናት እንዴት ጠብቃት ነበር? እውነቱን ንግለጥ በታሪክ ዘመናት ሁሉ የቃል ኪዳኑ ታቦት ከቅዱስ ቅርስ በላይ ነበር፣ የማይታሰብ ኃይል ነበር። መጽሐፍ ቅዱስ ታቦት በእግዚአብሔርና በሰው ልጅ መካከል ያለውን የመጨረሻ ግንኙነት እንደሆነ ይገልጻል። መለኮታዊ መገኘትን እንደሚያስቀምጥ ይነግር ነበር። ይህ በህልውና ውስጥ ካሉት ቅዱሳን ነገሮች አንዱ ያደርገዋል። ምልክት ብቻ ሳይሆን መሳሪያም ነበር። እስራኤላውያን ታቦቱን ተሸክመው ወደ ጦርነት ገቡ፣ ጠላቶቻቸውንም በፊቱ ተንቀጠቀጡ። ከኢያሪኮ ግንብ ጀምሮ እስከ ፍልስጤማውያን ወረራ ድረስ በታቦቱ የመለኮታዊ ኃይል ምንጭ ሆኖ ይፈራ ነበር። ታቦቱን የሚፈልጉት የሃይማኖት መሪዎች ብቻ አልነበሩም። በታሪክ ዘመናት ሁሉ ነገስታት፣ ንጉሠ ነገስታትና ዘመናዊ መንግስታት ስልጣኑን ይፈልጉት ነበር። አንዳንዶች በመናፍሳዊ ቅርሶች የተጠመደ አዶልፍ ሂትለር ታቦቱን ለማግኘት ሚስጥራዊ ተልዕኮዎችን እንዳዘዘ ያምናሉ። ናፖሊዮን በግብፅ ዘመቻ ጊዜ ፈልጎ ሊሆን ይችላል እና የዘመኑ የስለላ ድርጅቶች ሳይቀሩ የት እንዳለ ለማጣራት ብዙ እየሞከሩ ይገኛል ለምን ምክንያቱም ብዙ ሰዎች ታቦቱን የያዘው የመጨረሻ ስልጣን እንዳለው ያምናሉ አንዳንዶች በጦርነት ውስጥ አለመሸነፍን ይሰጣል ይላሉ ሌሎች ደግሞ በጊዜ የጠፋ ምስጢሮችን አለምን ሊለውጥ የሚችል ምስጢሮችን ይዘዋል ብለው ያስባሉ ነገር ግን ታቦቱ ሃይማኖታዊ ቅርስ ብቻ ካልሆነስ ተጨማሪ ነገር የቴክኖሎጂ ነገር ከሆነስ አንዳንዶች ታቦቱ ጥንታዊ የኃይል ምንጭ ነበር ብለው ያምናሉ። ምናልባትም መለኮታዊ ራዲዮ ክፍል ያለ ፍጡራን ጋር ለመነጋገር ይጠቅማል። ሌሎች ደግሞ ሌሎች ደግሞ መሳሪያ ነው ብለው ይከራከራሉ። ይህ በመጽሐፍ ቅዱሳዊ ዘገባዎች ውስጥ ታቦቱን መንካት ወደ ቅጽበታዊ ሞት የመራበትን ምክንያት ያብራራልናል። እናም ይህ ኃይል አሁንም ካለ ለዛ ነው መንግስታት ዛሬም እየፈለጉ ያሉት አለም ታቦተ ሕጉን በድብቅ መቃብሮችና በድብቅ ጓዳዎች ሲፈልግ ኢትዮጵያ ግን ሌላ ታሪክ አላት። እንደ ወጋችን ከ3000 ዓመታት በላይ ኖረዋል። አፈ ታሪኩ የሚጀምረው በንጉሥ ሰለሞን ልጅ እና በንግሥተ ሳባ በቀዳማዊ ምኒልክ ነው። የኢትዮጵያ ትውፊት እንደሚለው አባቱ ኢየሩሳሌምን ከጎበኘ በኋላ ምንሊክ ታቦቱን በድብቅ ይዞ ወደ ኢትዮጵያ የተመለሰው በትውልድ አገሩ ሊጠብቅ ነው ብሎ በማመን ነው። ከዚያ ጊዜ ጀምሮ ኢትዮጵያ ለዘመናት በተካሄደ ጦርነት፣ ቅኝ ግዛትና ዓለም አቀፋዊ ሴራ ታቦቱን ጠብቅ ያለው ብላለች። ግን በትክክል የት ነው የተቀመጠው? ዛሬ ታቦቱ በዚህ በአክሱም ቤተ ክርስቲያን ውስጥ አርፈዋል ተብሏል። ነገር ግን እንደ ሌሎች ሃይማኖታዊ ቅርሶች ከአንድ ሰው በስተቀር ማንም እንዳያየው አይፈቀድለትም። አንድ ነጠላ ሞግዚት መነኩሴ በሕይወት ዘመናቸው ታቦቱ እንዲጠብቁ ይመረጣሉ። ከተመረጠ በኋላ ከቤተ ክርስቲያን ቅጥር ግቢ ፈጽሞ አይወጣም። ራሱን ሙሉ በሙሉ ለመጠበቅ ይተጋል። በቅዱስ በቅዱሱ ንዋየ ቅድሳት ላይ ዓይንን እንዲያርፍ የተፈቀደለት እሱ ብቻ ነው። ለትውልድ የሚተላለፍ የተቀደሰ ተግባር ነው እና ዓለም የማወቅ ጉጉት ቢኖረውም ማንም የውጭ መሪ፣ ታሪክ ምሁር፣ ወይም ሳይንቲስት በውስጡ ያለውን ነገር ለማየት ፈቃድ ተሰጥቶት አያውቅም። ባለፉት ዓመታት ብዙዎች እውነቱን ለማወቅ ጥረት አድርገዋል። የኢትዮጵያ ንጉሠ ነገሥት ራሳቸው ታቦቱን ከውጭ የመጡ ሰዎች እንዳይጠጉ አጥብቀው ጠብቀውታል። የውጭ ሀገር አሳሾች፣ የቅኝ ግዛት ኃይሎች እና ዘመናዊ ተመራማሪዎች ሳይቀር ለመመርመር ሞክረዋል። ብቻ ጊዜና ጊዜ እንዳይደርስበት መከልከል። አንዳንዶች ደግሞ የኢትዮጵያ መለኮታዊ ጥበቃ ከሚስጥርነት ያለፈ ነው ይላሉ። ታቦቱን ለመስረቅ የሞከሩ ሰዎች አሳዛኝ ዕጣ ፈንታ ደርሶባቸው እንደነበር ታሪካቸው ይናገራል። ይህ አፈ ታሪክ ብቻ ነው? ወይስ በታሪክ ውስጥ እጅግ ቅዱስ የሆነውን ነገር የሚጠብቅ የማይታይ ኃይል አለ? ለዘመናት ሰዎች በቃል ኪዳኑ ታቦት ውስጥ ስላለው ነገር ሲገምቱ ኑረዋል። መጽሐፍ ቅዱስ እንደሚለው ለሰው ልጆች ከተሰጡ ንዋይ ቅዱሳት ሁሉ የላቀ ነው። ግን ሌላ ነገር ሊኖር ይችላል። መጽሐፍ ቅዱስ ታቦቱን ከእግራር እንጨት የተሰራ በንጹህ ወርቅ የተለበጠ የተቀደሰ ሳጥን እንደሆነ ይገልጻል ሁለት ኪሩቤል ከላይ ላይ ያሉት የመላእክት ስዕሎች የተሰራውን በእግዚአብሔር መመሪያ ሲሆን ሶስት መለኮታዊ ቁሶች እንደያዘ ይነገራል። የድንጋይ ጽላቶች በእግዚአብሔር እጅ የተጻፉ የመጀመሪያው አስርቱ ትእዛዛት መለኮታዊ። የአሮን በትር የእንጨት በትር በተአምር ያበበ ሲሆን ይህም የሙሴን ወንድም ስልጣን። የመና ማሰር ነው እስራኤላውያን በምድረ በዳ የረዳቸው ከሰማይ የወረደ ምስጢራዊ እንጀራ። ለአማኞች እነዚህ ከቅርሶች በላይ ነበሩ። እግዚአብሔር ከህዝቡ ጋር የገባው ቃል ኪዳን ማረጋገጫ ነበሩ። ነገር ግን ታቦቱ የበለጠ ምስጢራዊ የሆነ ነገር ቢይዝስ? አንዳንድ ተመራማሪዎች ሃይማኖት አንዳንድ ተመራማሪዎች ታቦት ሃይማኖታዊ ቅርስ ብቻ ሳይሆን ትልቅ ኃይል ያለው ነገር ነው ብለው ያምናሉ። አንድ ንድፈ እንደ ንድፈ ሀሳብ እንደሚያመለክተው ታቦቱ ኃይለኛ የኤሌክትሪክ ክፍያዎችን የማመንጨት ችሎታ ያለው የላቀ ኃይል ምንጭ ነበር። ይህ በመጽሐፍ ቅዱስ ዘገባዎች ውስጥ ያለ ፍቃድ የነኩ ሰዎች ወዲያውኑ የተገደሉበት ምክንያት ያብራራልናል። ታቦቱ የጦር መሳሪያ ነበር? ከከፍተኛ ፍጡራን ጋር ለመነጋገር የሚያገለግል መለኮታዊ ሬዲዮ? ወይንስ የጠፋው ጥንታዊ ቴክኖሎጂ? በቅርብ ጊዜ ይፋ በወጡ ሰነዶች ሲአይኤ ከ1988 ጀምሮ የተደረገ ሙከራን አሳይቷል። የርቀት ተመልካቾች ወይም የሳይኬክ ሰላዮች የቃል ኪዳኑን ታቦት የማግኘት ኃላፊነት ተጥሎባቸዋል። አንድ ተሳታፊ የተደበቀውን ክፍል ከመሬት በታች ጥልቀት ያለው እርጥበት ያለውና በማይታወቁ ኃይሎች የተጠበቀውን ገልጿል። ይህ ግን እውነት ነበር ወይስ ሌላ ያልተሳካ ሙከራ? እስካሁን ድረስ ማንም ሰው በታቦቱ ውስጥ ያለውን ነገር ማረጋገጥ አልቻለም። አሁንም ኢትዮጵያ ውስጥ አንድ ቦታ ተደብቆ ከሆነ ዓለም ሊያውቀው ይችላል። ለዘመናት ኢትዮጵያ ለዘመናት ኢትዮጵያ የቃል ኪዳኑ ታቦት ማረፊያ መሆኗ ትናገራለች።